እናንት እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሰላም ነው። ሮመዳን እንዴት ነው? አልሐምዱሊላህ ዝንትሮ ሮመዳን ደሞ በጣም ዋጥም የለበት ራብ የለበት። ማሻአላ ተባረከተላ አልሐምዱሊላህ። ጾማው ተምጣቀሙት ባሪያዎቹ አላህ ያርገን ማለት ነው። እና እንዴት ናችሁ? ደህና ናችሁ? ሰላም ነው። የረመዳን ቅመሞች ማለት ነው። የውሮ መዳም በጣም ነው ስራ የሚበዛብን። መቼም አልሐምዱልላህ አላህ አላህ ይወደናል። ወላሂል ዓዚም የሆነ ነገር ሲመጣ በምክንያት ነው። አላህ እኛም በጣም ነው የሚወደን ምክንያቱም እንትን ያሉትን የጦሙትን ስወይ እያጦምን አጀር በጣም ነው የምናገኘው አናርፍም ምግብ ሰርተን ቤት አጽዴተን ስንት ነገር ብለን አልሐምዱሊላ አጀራችንን አላህ ይቀበለን ማለት ነው ወላይ ላዚም እኛ ማለት ነው አሁን ደውል ላይ ተነስተን ኩሽና እንገባለን። ምግብ ሰርተን ቤት አጽድተን መበረን አልሐምዱሊላህ ወላሂ ላዚም። አረቦቹ የሆነ ትንሽ ስራ ሰርተው ደከመን ምናምን ሲሉ ማን ነው ያ ረብ አላህ ማይ ወዲና ለኛ ነው ያገዘና። አብሶ አብሶ እንደሐበሻ ማጠንካራ ነው መለበሳ ሰዓት አለኝ ማለት ነው በሰዓቱ በቃ

ያድርሰን ማለት ነው። ስንት የሚፈልጋት አለች ሮመዳን አመት ያልደረሰ ስንት አለ። አልሐምዱሊላህ ረብ አለሚን። እኛ ደግሞ አመት ስለደረሰ አልሐምዱሊላህ ማለት አለብን። ጾሞ እሚጠቀሙት ባሪያዎቹ ያድርገን። ጾሞ ጾሞ ተተራጉ ሳይሆን ጾሞ ተጠቀሙት ባሪያዎቹ አላህ ያድርገን ማለት ነው። ዱአን ተደረጉ ደቻው ደግሞ አላህ ለይለቱል ቀድርን ይወፍቀን ያ ረብ የኢላሂ በመጀመሪያዎቹ አስረኛዎቹ ቃኖች ከታዘናላቸው ባሪዎቹ ያድርገን። በሁለተኛዎቹ አስሮቹ ቃኖች ከማራቸው ባሪዎቹ ያድርገን። ያ ረቢ፣ የኢላሂ ዱአን እንደራረግ። በሶስተኛው አስሮቹ እሳት ነጻ ካወጣቸው ባሪዎቹ ያድርገን። ያ ረቢ ዱአን እንደራረግ። ተራረክ ውድ አገሬ ልጆች፣ ያላችሁበት አላህ ይጠብቃችሁ። ሌይለት ልቀድርን አላህ ወፍቀን ያረብ ጆ አነደራረግ ማለት ነው። አላህ የጠብቀን በያለንበት የጠብቀን። ላዚም በሰው ቤት ወላ ለ የቸግረው ርዝቅ ባለሀጅ ነው። ሰው ስለሰራ ስለለፋ ደለ አስራ አምስት ዓመት እየለፋው ላዚም ዜሮ እሱ ስለ ስለለፋ ስለሰራ ከዛ ካለበታየ ዋላ አርዝቃችን ይስተን። ከዚም መስራትም አሪፍ ነው። በነገራችን ላይ የአርባ ገርብር ምንም አይደበርም። ወላሂ እንፈጋለን፣ እንፈጋለን፣ እንፈጋለን፣ አይደበርም። አልሐምዱሊላሂ መቼም ሰውሪ ጤና ከሆነ ጤና ታልጎደለብን ሀምዲን የሚባለው ማለት ነው እና ቪዲዮ አንደራረግ ጉዳይ አገሬ ልጅ በያላችሁበት አላህ ይጠብቃችሁ። አብሽሮ ሮመዳናችን አለቀብን። እንግዲህ በሰላም የምንጨርሰው ኢድን ደግሞ በሰላም እንቀበል ያርገን ማለት ነው። አብሽሮልኝ ውዶቼ፣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ ማለት ነው። አይከፈልበትም።

እህቶች ሁላችሁም ደስታችሁን ይሙላላችሁ። ሞኒም ያልሆናችሁ አላህ ሁሉንም ደስታ ይሙላው ማለት ነው። ሁላችንንም ሞኒም ከተነ ሆነ በኋላ በነገራችን ላይ በጣም ከባድ ነው የሚለቀቀው ቪዲዮ ምን እንደሚሰራ መዳው ኩሽና ሆነ ምን እንደሚሰራ ራሱ አናውቀውም። ሞት ላይ ላዝም ብቻ ይከብዳል። እንሻላ ዶአ እንደራረግ ማለት ነው።